የጨረታ ማስታወቂያ። የአዲስ አበባ ከተማ አስተዳደር በአራት ኪሎ ሳር ቤትና ሾላ ገበያ አካባቢ ባስገነባቸው ፕላዛዎች ውስጥ የሚገኙ ሱቆችንና መጋዘኖችን በጨረታ አወዳድሮ በክራይ ማስተላለፍ ይፈልጋል። እነዚህ በዘመናዊ ሁኔታ የተገነቡና የደህንነት ቴክኖሎጂ የተገጠመላቸው ፕላዛዎች ውስጥ የተገነቡና ለተለያዩ አገልግሎት የሚውሉ በልዩ ዲዛይንና ውበት የተገነቡ የንግድ ሱቆችና መጋዘኖችን በጨረታ አሸንፈው በኪራይ ይረከቡ። የጨረታ ሰነዱን በኦንላይን አዲስ ሃውስ ቢድ ጆቪ ኢት የማይመለስ ብር 700 ብር በመክፈል አሊያም በአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ወይም በቤቶች ልማት አስተዳደር ቢሮ ወይም የአዲስ አበባ አስተዳደር ስር ባሉ በሁሉም ክፍለ ከተማዎች ዲዛይንና ግንባታ ስራዎች ጽህፈት ቤቶች በአካል በመገኘት ከግንቦት አራት ቀን እስከ ግንቦት 25 ቀን 2017 ዓ.ም ድረስ ዘውትር በስራ ሰዓት ከሰኞ እስከ አርብ እንዲሁም ቅዳሜ ከጠዋቱ አንድ ሰዓት እስከ ምሽቱ አንድ ሰዓት ተኩልና እሁድ ከጠዋቱ አንድ ሰዓት እስከ ስድስት ሰዓት ተኩል መግዛት ይችላሉ። ጨረታው የሚከፈትበት ጊዜ በውስጥ ማስታወቂያ የሚገለጽ ይሆናል። ምስሪያ ቤቱ የተሻለ አማራጭ ካገኘ ጨረታውን በሙሉ ወይም በከፊል የመሰረዝ መብቱ በሕግ የተጠበቀ ነው። በበለጠ መረጃ በ0111 1217 ላይ ይደውሉልን። የአዲስ አበባ ዲዛይን ግንባታ ቢሮ ቢሮና የአዲስ አበባ ከተማ ቤቶች ልማት አስተዳደር ቢሮ